አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወደ ዩቲዩብ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ሆይ አልሐምዱሊላ፣ እኔ ደህና ነኝ። ዛሬ ደግሞ በአንድ ቪዲዮ መጥቻለሁ ማለት ነው። ከተመቻችሁ ሰብስክራይብ፣ ላይክ እንዳይረሳ። እንድሰራላችሁ የምትፈልጓቸው ቪዲዮዎች ካሉ ኮሜንት ላይ ጻፉልኝ። ዛሬ ደግሞ አንዳንዴ ስልክ ይዘን ዩትዩብም ሆነ ቲክታክም ላይ የሆነ ሰዓታችንን የምንገልስ ሰዎች አለን እና ለነሱ ሰዎች ነው ማለት ነው፣ ለነሱ መድኃኒት ነው ማለት ነው። ስልካችንን እያያዝን መዝጋት እየፈለግን መዝጋት ለማንችለው ሰዎች ነው። ሌስኮ ወደ ቪዲዮ እንሂድ ማለት ነው። መጀመሪያ ወደ ስልካችን ሴቲንግ እንገባለን። ወደ ስልካችን ሴቲንግ እንገባለን። ዝቅ ብላችሁ እስክሮል አድርጋችሁ እዚ ጋር ሞድስ ኤንድ ሮትነስ የሚለው ጋር እሱ ጋር አንዴ ትገባላችሁ አንዴ ትገባላችሁ። እነዚህ ኦፕሽኖች ይመጡላችኋል። እነዚህ ኦፕሽኖች ይመጡላችኋል። ስትተኙ አላርም መቅጠር ትችላላችሁ። ድራይቭ ስታደርጉ፣ ስትሮጡ፣ ወርክ ላይ ስትሆኑ፣ ጂም ላይ ስትሆኑ፣ ጌም ላይ ስትሆኑ፣ እንደፈለጋችሁ አርጋችሁ አላርም መቅጠር ትችላላችሁ። ከታች ላይ ሮትነስ የምትለዋን እሷን ክሊክ በማድረግ እንግዲህ እንደዚህ ይመጣላችኋል ማለት ነው። እነዚህን እንዴት ነው የምታመጧቸው? ከላይ የፕላስ ምልክቷን ተጭናችሁ ነው የምታመጧቸው ፕላስ ምልክቱን ተጭናችሁ የምትፈልጉትን መጀመሪያ ላይ ሰዓት ትሞላላችሁ። ከስንት ሰዓት እስከ ስንት ሰዓት መሆን እንዳለበት ማለትም ስልካችሁ እንዲዘጋ ማለት ነው። ስልካችሁ እንዲዘጋ የምትፈልጉት አምስት ሰዓት ፒኤም ላይ ከሆነ አምስት ሰዓት ፒኤም ላይ ታደርጉታላችሁ። የሚከፍት ደግሞ በራሱ ደግሞ የሚከፍት በምትነሱበት ሰዓት ለምሳሌ ከሱብሂ በፊት ከሆነ መነሳት የምትፈልጉ ሱብሂ ላይ ከሆነ መነሳት የምትፈልጉ በምትነሱበት ሰዓት ላይ ትቀጥሮታላችሁ። በዛን ሰዓት ላይ ፓወር ሴቭ ሞድ እንዲያደርግ ታደርጉና ከታች አይከኑ ላይ ደግሞ ፕላስሙን በመጫን ደግሞ ፋስት ቻርጅ እንዳያደርግ ልክ እንደዛ በምታደርጉበት ሰዓት ላይ አጋጣሚ ሰክታችሁት ከሆነ ስልኩን የምትተኙት አጋጣሚ ባትሪ ኦቨርቻርጅ አድርጎ ስለሚበላሽ እንዳይበላሽባችሁ ይህንንም ልክ እነዚህ ሰዓት ላይ በምትተኙባቸው ሰዓት ላይ ፋስት ቻርጅ አያደርግም ማለት ነው። ራሱን ስልኩ አውቶማቲካሊ ራሱን አጥፍቶ ባትሪ ሴቭ ሞድ ይሆናል። እሱንም አሳያችኋለሁ ማለት ነው። ልክ በዚህን ሰዓት አምሳ ፒኤም ላይ ማለት ነው። እንዴት ነው የሚሆነው? ባትሪ ሴም ሞድ ሲሆን ላይክ ቪዲዮ ሊጠፋብኝ ይችላል። አይዶ ነው ባትሪ ሴም ሞድ ይሆናል ማለት ነው። አጠቃላይ ልክ እንደዚህ ነው የሚሆነው እንደዚህ ነው የሚሆነው ራሱን እንትን ይላል ማለት ነው። ሶ የምትፈልጋቸው አፖች ስር ላይ የመደመር የመደመር ምልክት የፕላስ ምልክት ይመጡላችኋል። እነሱን ክሊክ አድርጋችሁ የምትፈልጓቸውን ስልኮች ስልኩ ሲጠፋ እንዳይጠፋ የምትፈልጓቸውን ስልኮች ፕላሱን በመጫን አድ አድርጋችሁ ማምጣት ትችላላችሁ ማለት ነው። ለምሳሌ እኔ ቀጥታ ስልኩ እንዲጠፋ አልፈለግኩም። ሜሴጁም እንዲጠፋ አልፈለግኩም። እንዲሁም ጋላሪ፣ ዋትሳፕ፣ ጂሜል አካውንቴ፣ አላርሙ አላርሙ፣ የባንክ አካውንቴ እነዚህ እንዲጠፉ ስላልፈለግኩኝ እነዚህን እንትን ላይ ከበሩ ላይ አርጊያቸዋለሁኝ ማለት ነው። ሶ ሌላ አፕሊኬሽን የሚባል ነገር አይሰራም። በኢሞ ቢደወል አይሰራም። ቴሌግራም ቢደወል አይሰራም። ምንም አይነት ነገር አይሰራም። ከነዚህ ፊት ለፊት ከምታዩቸው አፕ ውጭ ምንም የሚሰራ ነገር የለም ማለት ነው ሶ በእንደዚህ መንገድ፣ እንደዚህ በምታደርጉበት መንገድ ብዙ ነገር ሴብ ታደርጋላችሁ። እንቅልፋችሁንም ኦር የተለያየ ነገር ማድረግ ትችላላችሁ ማለት ነው። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። አመሰግናለሁ። ሌላ ቪዲዮ እንዲሰራላችሁ የምትፈልጉ ካለ ኮሜንት ላይ ጻፉልኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ እንዳይረሳ የደወል ምልክቷን ተጫኗት። አዳዲስ ነገር በምለቅ ሰዓት እንዲደርሳችሁ ማለት ነው። ሰላሙ አሌይኩም ወረህመቱላሂ ወበረካቱ።